ሰላም እንዴት ናችሁ? በያላችሁ በጥሉ ነገር ሰላም ነው። አሸን አሸን አንድ ያላችሁ ሞኝላችኋለሁ። ቤተሰቦች ስጥ የስለላ ተቋም ሞሳድ ነው። እንግዲህ ሞሳድ በዓለም እጅግ በጣም ዝነኛ የሆነ ሀያላን መሪዎች ራሱ ግዙፍ አቅም ያላቸው መሪዎች የሚፈሩት የሚያንቆጠቆጣቸው የስለላ ተቋም ነው እና በኢራን ላይም አሳይቷል የኢራን ከፍተኛ የጦር አዛዦችን መውጫ መግቢያቸው የሚሳኤል ማምረቻዎችን መውጫ መግቢያቸው እያንዳንዱ ነገር በተጠና ሁኔታ በከፍተኛና በረቀቀ መንገድ አጥንቶ ስልታዊ ጥቃት እንዲደረግባቸው ተለቅሞ ተቆጥረ ጥቃት እንዲደረግ አድርጓል። ኑክርክን ረፍዷል። በኢራን ጉዳይ ላይ የሞሳድ እርምጃ ረፍዷል። ምክንያቱም እኔ አይደለም ያልኩት ኔታንያሁ 20 ሺህ ሃይፐርሶኒክ ሚሳይሎች ባላስቲክ እና ሃይፐርሶኒክ ሚሳይል ሀያ ሺ ተዘጋጅ ተቆጭ ብላል ለእስራኤል ማለት ነው። እኔ ደለመን ክትራንት እናን ያለው የፈረሱ የእስራኤል ከተሞችን ባየቁ ጊዜ ይሄ በጣም ጥቂቱ ሚሳይል የፈጠረው ችግር ነው። ሀያ ሺ ከዚህ በኋላ ቢያንስ ሀያ ሺ ሃይፐርሶኒክ ሚሳይል አለው። ከዚህ ውጭ ሌሎች አሉ። በነገራችን ላይ ኢራኖችው በፍጹም ሊገኝ የማይችል ውስብ ሰዎች እንዳልካቸው ደህንነት፣ ሞሳድ ደህንነት ዓለም እጅ በአፍ ያስጫናል አለምን እጅ በአፍ ሲአይኤን የአሜሪካን የእንግሊዝን የጀርመንን የራሽያን የስለላ ተቋማትን እጃቸውን በአፋቸው ማስጨን የሚችል እጅግ በጣም የረቀቀ ምናልባት ምትሃታዊ የሚባል እጅግ በጣም አስፈሪ ተቋም ነው። ነገር ግን ኢራን እ ቀድሞ ሄደዋል። ቀድሞ ሄደዋል። ይሄንን አይደለም ያልኩት የአለም አቀፍ የኒኩለር ቦምብ ተቆጣጣሪ አቶሚክ አቶሚ እንትኖች የሚቆጣጠር ትልቅ ተቀመል ያ ተቋም ኢራን ኒኩለር ቦምብ ልቲስ ሁለት ሳምንትን ይቆራታል ሳምንት ሁለት ወይም ሳምንታት ጊዜ ነው የቆረ ጉዳይ አብቅቷል፣ ብላቸው ነበር። ለዚህ ነው እንግዲህ ሳልቆደም ልቅደም በከፍተኛ ፍጥነትና ባለመረጋጋት መንፈስ ነው እስራኤል ውጊያ ውስጥ የገባችው እና እኔ ሁልጊዜ እንደምለው አገር የምትመራው አንድ ሚሊዮን ወታደር ስላለህ አይደለም አገሩ የምትመራው የዳዊት ወንጭፍ ስላለህ፣ ሃይፐርሶኒክ ሚሳኤል ስላለህ አይደለም ጠላቶችን የምታከሽፈው። በውስጥም በውጭም ያለ ጠላት የምታከሽፈው መጀመሪያ ግልጽ እና እውነተኛ ግንኙነት ነው። ይሄ የመጀመሪያ የመጀመሪያ ነው። ምናልባት ለዓለምም ሆነ እያንዳንዱ ሀገር ጸጥታና መረጋጋት የመጀመሪያ ሚና የሚጫወት ሀቀኝነቱ፣ ቀጥተኛ ግንኙነት፣ የተማመንከበት ግንኙነት ያስፈልጋል። አገር የሚመራው በዛ ነው። ህዝብ ያመነበትን የተቀበልበትን መንገድ መሄድ፣ ይሄ ከፍተኛ ከስለላም፣ ከሚሊተሪም፣ ከምንም ከምንም በላይ ግልጽ የሆነ ግንኙነት ከህዝብ ጋርም ከጎረቤት ጋርም፣ ይሄ እጅግ በጣም ወሳኙ የሰላም ቁልፍ ነው። ቀጥለው ይሄ ከሆነ በኋላ ደግሞ ቀጥሎ አገር የምትመካው በኒውክለር በንባ ወይም ደግሞ ሃይፐርሶኒክ ወይ ደግሞ አንድ ሚሊዮን ወታደር ወይ ደግሞ ድሮን መቶ ሺህ ድሮን ስላለ አይደለም። መጀመሪያ ደግሞ ደህንነቱ ነው ዱንነት የስለላ ተቋሞቹ ረቂቅ ከሆነ በጣም በጥልቀት የተሰራ ከሆነ በኩርኩም አገር ትመራለ። በኩርኩም በኩላሽ አይደለም፣ በዚ በዱሽቃ በሞድፎ በታንክ አይደለም፣ በጆታች አይደለም። አገር በኩርኩም ትመራለ። ስለሚቻል ነው መኖግሮ ያለት፣ ስለሚቻል ነው መኖግሮ ያለት በዚህ ይሄ ብዙ ለምሳሌ ራሽያኖችን እያቸው እስራኤላችን እያቸው በውስጡም በውጭም በአብዛኛው። ነገር ነገር ግን ረፍዷል። አሁን የእስራኤል የአሜሪካኖችም እነዚህ በጣም ሀያላን የሚባሉ አገሮች ትልቅ ችግራቸው ምንድን ነው? ጥጋም ማንም ምንም አያመጣም የሚል ለከት ያጣ ንቀት። አሜሪካኖችን በውርደት አንገት አስደፍቶ ወደ ቤታቸው የመለሳቸው የቪየትናም ጦርነት ለከት አልባ ንቀት ነው።

የማን ሀገር በህይወት ልትኖር ትችላለች የሚለው ላይ እንኖጓ ጎርበት እንደዚህ ይላል። አንዳንዶች እስራኤል እያየ ነው እኮ ነው የኔ ጌታ። ምንም እኮ ይሄ ሌላ ውስብስብ ነገር እኮ አያስፈልግም። ለምሳሌ ኢራኖቹ ዛሬ ማታ አለም በሙሉ እንዳያመልጣች፣ ዛሬ ቴሌቪዥን እንዳትዘጉ፣ ዝም ብላች ዝም ብላች ቀጥታ ብቻ አዩ። ዛሬ ጉዳይ አለው ብላል። ኢራኖች ሎ ዳርቲ ቦምብ እንጠቀማለን ኒኩለሩ ተብራታ እንዳልካች የሞሳድ ከፍተኛ የደን የስለላ ሀይሎች ኢራኖቹ እንደምታያቸው፣ ጀኔራል ዛሬ ሌላ ጀኔራል ተጎድሏል። እንግዲህ ከሁለት ቀን በፊት የተሾመ ከፍተኛ የጦር የኢራን ከፍተኛ የጦር ጀኔራል ተጎድሏል። ስለዚህ እስካሁን ከአስራ አራት በላይ ጀኔራልች የጦር አመራሮች ገላለች። እስራኤል ማለት ይሄ ምንድን ነው የረቀቀው የስለላ አቅሟል። ተመልከት ምን እንደሚባል የት እንደገቡ የት እንደወጡ በደም መወረጫ አላቸው ችግሩ ምንድነው ረፍዷል ነው ረፍዷል አንድ ኢራኖቹ ከተጎቢው በላይ መሳሪያ አጥቀዋል ሁለት እስከ መጨረሻው ጫፍ ድረስ ለመዋጋት ፈቃደኞች ናቸው ዝግጆች ናቸው ዋጋ ለመክፈል ላመኑበት ነገር ዋጋ ለመክፈል መቶ ፐርሰንት ፈርመው የገቡበት ጉዳይ ነው በራሳቸው ከራሳቸው ልብ ከራሳቸው ሁሉ ይናጋ ነው የፈቶ ፈራረም ከሰው ጋር አይሉም። ስለዚህ ረፈዶ ነው ያለት እንደ ስለላ አቅሙና ችሎታ መሆን የነበረበት ምንድን ነው፣ በኢራን ውስጥ እነሱ የሚፈልጉትን መንግስት ነቅለው ያለምንም ጥይት ያለምንም ክላሽ ያለምንም ሮሻ። ነገር ግን ለዛ አልፈቀደም። የኢራን የደህንነት መዋቅሩ ሞሳድም ይሁን ሲአይኤም ይሁን የትኛውም ኃይል ጎብተው ይህን የእነሱ ስልጣን የሚፈልጉትን ሰው ለመሾም አልፈቀደም። ኒኩለሩ እንዳይብላላ በጊዜ ማስቆም ይቻል ነበር፣ አልፈቀደም። የመሳድ የሱለላ አቅመው ያን በጊዜና በሰዓቱ ለማስቆም አልተቻለም። ይሄ ሁሉ ሀያና ሰላሳ ሺህ ሃይፐርሶኒክ ሚሳኤል እንዳይመረት ማድረግ ይገባ ነበር ግን አልተቻለም። የኢራኖች የደህንነት መዋቅር ይህንን ማንም እንዳያከላከል ተገቢውን ስራ ሰርተው ጮርሳል። ስለዚህ ሚሳኤልም ተሞርታል፣ ደርቲ ቦምቡም ተሞርታል ጠፍቶ ለመጥፋት የሚያስችሉ ማንኛውም እንትኖች መሳሪያዎች ሁሉ ተዘጋጅተው አልቀዋል። እና ችግሩ ምንድን ነው? ኢራኖች በጣም ዝግጅዎች ናቸው። እንደ አፍሪካ የሆነ ልቁምቃሚ አንድ ሰው አሜሪካ ልኮ አንድ ሰው ጀርመን ልኮ እሱን እዝጊሆናና ባክ የሆነ ስራ ስራ ብሎ የሚለው ምን አይደሉም። ጥንት ስልጣናቸው፣ የጥንት ምርምራቸው፣ የጥንት ታላቅነታቸው፣ የጥንት ስለሆነ ማት የተማረሳላቸው አንድ ጀኔራል ብትጎድል አንድ ሺህ ተጠባባቂ ጀኔራል አለ አንድ ሺህ ስለዚህ እሱን ስትቶካል ሌላ ያደርጉታል። እሱን ስትገድል ሌላ ያደርጉታል። ምንም ትርጉም የለውም። አይ ጄኔራልን አፍሪካ ቢሆን ኖረ ከሺህ አንድ ነው፣ ደህና ሰው የሚወጣው ዶክተርም ይሁን ኢንጂነርም ይሁን አመራርም ይሁን ከሺህ አንድ ከተገኘ እሱን ብርቅ ነው። እነሱ ጋር ግን ከሺህ ስምንት መቶ ይገኛል። ስለዚህ ጄኔራል ብትገድል ጄኔራል ይቶካል፣ ሳይንቲስት ብትገድል ሳይንቲስት ይቶካል። ለምን ቀድሞ የተዘጋጁበት ጉዳይ ስለሆነ እና አሁን ችግሩ ይሄ ሁሉ የስለላ አቅምና ብቃት ይህን ነገር ማስቆም ይችላል ወይ የሚለው ላይ ነው ትልቁ ጥያቄ ማስቆም ይችላል ወይ ነው አሁን የሚዘንበውን ዝናብ ማስቆም አለበት ይሄ የእሳት እሳት ነው እየዘነበ ያለ የእሳት የሃይፐርሶኒክ እንደ በረዶ እየወረደ ያለ ይሄ በረዶ ገና መነሻ ሆነው ነው የሚለት እንደ ኢራኖች መረጃ አሁን ትራንትና የእስራኤል የመንግስት ምንድን ነው ያለው በቃ ሙሉ በሙሉ ተቆጣጥረናል፣ የኢራንን የጦር አየር ክልል ሙሉ በሙሉ ተቆጣጥረናል፣ በቃ ምንም ችግር የለም ይተዋል። ይሄ ማለት ግን ራሱ ኢራኖቹ ደግሞ የእስራኤልን የአየር ክልል ተቆጣጥረውታል ሙሉ በሙሉ ላይሆን ይችላል፣ አምሳ በሞቶ ላይሆን ይችላል፣ ሰላሳና አርባ በሞቶ የአየር ክልልን እንደፈለገ ጥሶ ከገባከው በጣም አደገኛ ነው የሚገቡት። ሃይፐርሶኒክ ሚሳይሎች እንደተባለ ዶርቲ ቦምብ ይዘው ከሆነ ዓለም እንደሚፈራ ወደ ኒኩለር ጉዳይ የሚገባ ከሆነ እልቂት እልቂት ነው ማለት ነው። ስለዚህ ደህንነት ምንጊዜም እኔ በኢትዮጵያ ውስጥ በዚህ ያምናለሁ፣ በአፍሪካ ውስጥ ያምናል። ደህንነት ተቋማት እጅግ በጣም መጠናከር፣ እጅግ በጣም አስፈሪዎች፣ እጅግ በጣም ጥንቁቆች። በነገራችን ላይ ወደ ክላሽ ወደ መገዳደል ወደ ጭፍጭፍ የምትሄደው ደህንነቱ በአግባብ ስራ ሳይሰሩ ሲቀር ነው። በየትኛውም ዓለም ደህንነቱ መስራት የሚገባውን ነገር በጊዜ ቀድሞ ካልተጎኘ አሁን እስራኤል ጦርነት ሲወገባቸው ሞሳድ ኢራኖችን ይሄ ሁሉ ቀውስ እንዳይፈጥሩ ማስቆም ስላልቻለ ነው። አመራሮችን ጎደል ኦፍኮርስ በትክክል ግልጽ ነው። ዓለም ያየው ነው። የሚሳኤል ጣቢያዎችን መጥቷል። የትልልቅ የነዳጅ ማደያዎችን ተመጥተዋል። ብዙ ጥቃቶች ደርሷል በኢራን ላይ። ነገር ግን ኢራኖች የሚያዘንቡትን የሃይፐርሶኒክ ዝናብ ማስቆም አልተቻለም። እንደገና አሁን በዚህ ጦርነት ላይ የመሳሪያ ለውጥ አሁን ከመናያጫ ሃይፐርሶኒክ እና ሌሎች የሚሳይ መሳሪያዎች በተለየ ሁኔታ የሚዘንብ ከሆነ በጣም አስፈሪ ቀውስ ይፈጠራል። ነው የምር ያለሁት እያልኩት ያለሁት። ስለዚህ ይሄ ነገር ሄዶ ሄዶ አጠቃላይ አለም አቀፍ ቀውሱ ሊፈጥር ይችላል። አጠቃላይ ዓለም እንቁልፍ ጌታ አለም እንቁልፍ አጣቀ እንቁልፍ ያጣለ ምንድን ነው? እነዚህ ሁለቱ ሀያላን ዞሆነች የሚያደርጉት ግብግብ አጠቃላይ ቀውስ ስለፈጠረ ነው። እና ይህ ሁሉ መታረም መስተካከል የሚችል አይመስለኝም። ዋጋ ሳያስከፈል ሚሊዮኖችን ሳያጠፋ የሚመለስ ጉዳይ አይመስለኝም። ዳፋው እዚሁ እኛ ቤት ድረስ እዚሁ ቤት ድረስ አንኳኩቶ የሚመጣ ነው። በጣም አደገኛ ነገር ነው። እንግዲህ ሁላችን ለዓለም ሰላም እንመኛለን። ይህ ነው። ሳሆነች ሞቻችን አይቃር ሼር አድርገው ወዳቻ አለው ፒስ